ውዳሴ አምላክ ዘአርብ ኪራራይሶ፣ ኪራራይሶ፣ ኪራራይሶ ጌታ ኢየሱስ ክርስቶስ ወይ ፈልገህም ከቦታቸው ልታገባም ልትመልስም የመጣ አንተ ነህና የጎሰቆልኩኔንም ፈልገ ከሚናጠቃም በሳም ወደምትድንበት ያለ ድንጋጼም በጥላ አርፍም ወደምትኖርበት ወደማትፈርሰው ቅርጽህም ልታገባ ምን ያህል የሚገባኝ ይሆን? አቤቱ በባሪያ በዳዊት ቃልም የጽድቅህን ሞትም የጻድቃን ሞት በእግዚአብሔር ዘንድ ክብር ነው ብለሃልና፣ ጌታ ሆይ የኃጢአትም ከሚመጣ ሞት አድነኝ፣ ህይወትንና ስርየትን ስጠኝ፣ በጎ ነገርንም ለዘላለም አድርግልኝ። አቤቱ ይደረግልን ዘንድ መመለሴን ነው እንጂ የኃጥኣንም ሞትም እንዳልሞትም መሐላን ምያለው ብለ በሕዝቅኤል ስም አድረህ ተናግረህ ነበረ። ጌታ ሆይ ለሚመለሱትም የምትሰጣትንም እንዲህ ያለችትን ንስሐ ስጠኝ። አቤቱ ንስሐን ከማያሻቸው በዘጠና ዘጠኝ ጻድቃን ይልቅም በአንድ አጣም መመለስ በመላእክትም ዘንድ ታላቅ ደስታ ይደረጋል ብለሃልና ጌታ ሆይ በመላእክትም ዘንድም እንዲህ ያለ ደስታም እንዲደረግልኝ የችንም በምትመስልም ንስሐን ስጠይ። ጌታ ሆይ ሸክም የከበዳችሁ የደከማችሁ ወደ እኔኑ እኔም አሳርፋችኋለሁ ብለ ተናግረሃል። አቤቱ ወደ አንተም እንድመጣ መምጣቴንም ስጠኝ፣ ከኃጢአትም ሸክም ታድነኝ ዘንድም የዘላለም ረፍትን ትሰጠኝ ዘንድም። አሜን ይደረግልን። ጌታ ሆይ ያጣንን ለንስሐ ልትጠራ ነው እንጂ ጻድቃንን ልትጠራ አልመጣህም አልመጣውም ብለህ አንተም ተናግረሃል። ጌታ ሆይ በደሌን እና ኃጢአቴን ይቅር ትለይ ዘንድም እኔንም ኃጢአትን በጠራራ ወደ አንተም እንድመጣም አድርገኝ። ጌታ ሆይ በነፍስም ከተጎዳ ለሰው ምን ይረበዋል ብለህም ተናግረሃል። ጌታ ሆይ ነፍስን በፊቱ ገንዘብን አደርጋታለሁ እንዳደርጋትም አድርገኝ። ጌታ ኢየሱስ ክርስቶስ ሆይ ጎስቋላውና እና ድሃ የምሆነው እኔንም ይቅር በለኝ። እኔንም የረከስኩ ያደፍኩ ነኝና፣ እኔ ዘማዊት ነኝ፣ እኔ ክፉ ነኝ፣ እኔ ጠማማ ነኝ፣ እኔም በኃጢአቴ የሰመጥኩኝ ነኝ እኔም የጠፋው ነኝ እኔም የወደኩ ነኝ እኔም መንገድ የጠፋብኝ ነኝ እኔም የተናኩ ነኝ እኔም የተዋረድኩኝ ነኝ እኔም ስለ ክፉ ሥራ የሚያፍርኩ ነኝ። በእኔም ያለ ክፉ ስራም ይሄ ብቻ አይደለም፣ በደሌ ስለበዛ እጥብ ይሆናል እንጂ። ክብር ጌታ ሆይ እለምንሃለሁ፣ ለጋስ ጌታ ሆይ የሰራሁትንም ታላቁንም ኃጢአቴንም ይቅር እንድትለኝ አንተ ታውቀዋለህና የኃጢአቴን እድፍ ሁሉ አንጻልኝ። ጌታ ሆይ ለምንሃለው፣ ለኋላ በመከራም በሰራውትም በኃጢአትነቴም ከተነሱብኝ ከጎተቱኝም ልብሴንም ከገፈፉ ወንበዴዎችም ታድነኝ ዘንድም እኔንን ከእኔ የወሰዱትን ገንዘብ መመለስን በርኅራይህና በዘይትም ቁስል አድነኝ። አቤቱ ጌታ ሆይ በበጎ ይቅርታና በክብር መስቀልህን ሰይጣንን ፈጥነ ከእግር በታችም ቀጥቅጠህ አቤቱ በስልጣን ኃይልህን አደከምከው። ሰራዊትን በመላእክት ጐበኞችን ከእኔ በተናቸው። ከክፉ ሕሊና ከመከራም ጠብቀኝ። እኔንም ባሪያህን ከርኩሰት ነገር ሁሉ ጠብቀኝ። ጸጥታና በቦታ መወሰንንም ስጠኝ። የሰይጣንን ፍቃድ እንዳልሰራም በጠላት እጅም አትጣለኝ። ያ ነገር ሰሪ እንደወደኩኝ እንዳልወድቅም እኔንም በባሪያህ ተቀበለኝ። ወይንህንም ከጠበቋትም ጋርም ቁጠረኝ። የመእመናን ስራም ሰርቼ በአስራ አንድም ሰዓትም ዋጋዬን ካገኘው ጋርም ዋጋን እንዳገኝም አቤቱ በጠራችነት ሳምባን እንዳገለግልህም እንደ ወንበዴውና እንደ ቀራጮ እንደ ሴሰኛይቱም አድርገኝ። አቤቱ አቤቱ የሚያረጋጋ የቅርታ መላእክትን እዘዝልኝ። አቤቱ የጠፋችውን የባህራይቱን ነፍስም አድናት ወደማታልፈው መንግሥትህም አግባት። ያጣንም መመለስ ነው እንጂ ሞትንም የማትወድ ሆይ አቤቱ የሚያገለግልህን የልቦናን ስጠኝ። በአንተ አምኛለሁና ስለ ይቅርታህን ብዛትም አንተን ፈለግኩኝ እንጂ ያላንተም ሌላ የፈለግኩትም የለም። እኔ ደካማ ችግረኛ ስለሆንኩኝ ዘወትር አዝናለሁ። በሥራ ምንም ምንም ደስ አላሰኘውህም። አቤቱ ከእንዲህ ወዲህም የንሳ መጀመሪያ ስጠኝ፣ በረዴትህም ክበበኝ ደካማና በክብር መስቀልህም አዘጋጅነትም አጽናልኝ። ራሴንም ከወደኩበት አንሳው። በሰራውትም በኃጢአት የብዛትም አትቆጣጠረኝ። ከኃጢአቴም የሚያነጻ ከአንተ በቀር ሌላ የለምና ጠላቴ አስወጥቶኝ እኔ በስንፍና ያበላሸውትን የወይንህን ቦታ አረማት አረማት ኮትኩታትም ክብርት ጥምቀትህን ያለ አንዳችን ምድርህንም አትታዋት አሜ ካላና ሾሁን በቅሎባታልና፣ ነገር ግን የእርቅን መላእክትም ላክ ከሰይጣንም ስራና ከርኩስ ሁሉ ድግምትም ያነጸዋል ያጠራው ዘንድም እግዚአብሔር ሆይ ጽኑሃ እያልገናና አንተ ነህና፣ ለአንተ ለዘላለሙ ክብር ይገባሃል። አሜን። በእውነት መዝሙር ስልሳ ዘጠኝ አቤቱኔን ወደ መርዳትም ተመልከት። አቤቱኔን ለመርዳት ፍጠን። ነፍሴ ምሻትን ይጎሳቆላሉ፣ ይፈሩ በእኔ ክፉ የሚመክሩም ሁሉ ይፈሩ፣ ወደ ኋላቸው ይመለሱ። እሰይ እሰይ የሚሉኝም ያን ጊዜም አርፈው ወደ ኋላቸው ይመለሱ። አቤቱ የሚሹህም ሁሉ በአንተ አሴትም፣ በአንተ ደስ ይበላቸው አሴትም ያድርጉ በጊዜውም ሁሉ ማዳነን የሚወድም ዘወትር እግዚአብሔር ታላቅ ነው ይበል። እኔስ ችግረኛ ምስኪን ነኝ፣ እግዚአብሔር ግን ይረዳኛል። አቤቱ ረዳቴ መጠጊያ አምላኪ አንተ ነህና፣ አቤቱ አንተ አትዘገይ። አሜን። የማቴዎስ ወንጌል ምዕራፍ 25 ከቁጥር ስድስት እስከ ቁጥር 17 ጌታችን ኢየሱስም በቢታንያ በለምጻሙም በስምዖን ቤትም ሳለ፣ ዋጋውም እጅግ ብዙ የሆነ ሽቶም የሞላበትም አልባስጥሮስም ብሬልም የያዘች ሴት ወደ እርሱ መጣች። ጌታችን ኢየሱስም በማዕድም ተቀምጦ ሳለ በራሱ ላይም አፈሰሰችው። ደቀ መዛሙርቱም ይህንን ባዩ ጊዜ ተቀምጠውም እንዲህ አሉ፣ እች ሴት ለምን ይህን ያህልም ሽቶ አጠፋች? ይህም ብዙ ዋጋም ተሽጦ ለድሆችም ምጽዋት ይሰጥ ዘንድም ይቻል ነበርና። ጌታችን ኢየሱስም አወቀባቸውና እንዲህም አላቸው፣ እቺ ሴትም ለምን ታደክሟታላችሁ? ለእኔ መልካም ሥራ ሰርታለችና። ድሆችንም ዘወትርም ታገኟቸዋላችሁ፣ በወደዳችሁም ጊዜ በጎ ታደርጉላቸዋላችሁ። እኔ ግን እኔ ግን ዘወትር የምታገኙ አይደለም። እርሷም ይሄንን በራሱ ላይም አፈሰሰችው፣ ሽቶም ለቀብሩ አደረገችው። እውነት እላቸዋለሁ ይሄ ወንጌልም በዓለም ሁሉ በሚሰበክበት ቦታ እች ሴትም ያደረገችውን ለእርሷ መታሰቢያ ሆኖ ይኖራል። ከዚህም በኋላ አስራ ሁለቱ ደቀ መዛሙርትም አንድ ይሁዳም የሚባለው የሚያስቆሪቱ ሰው ወደ ካህን አለቆችም ሄደ። ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እርሱም ሰላሳ ብር መዘኑለት። ከዚህም ጊዜ ጀምሮ ለእርሱ ማሳልፈው ይሰጡት ዘንድም ምቹንም ጊዜ ይሻ ነበረ። ስለ ቃሉ የቃሉ ባለቤት እግዚአብሔር ይመስገን። ትንቢተ ኢሳያስ ምዕራፍ ሀምሳ ሶስት ጌታ ሆይ፣ ነገራችን ማን ይነግረናል? የእግዚአብሔርም ክንድም ለማን ተገልጧል? ነገራችንም በፊቱ እንደ ህፃንም በደረቀ መሬትም እንዳለ ስር ሆነ። መልክና ውበትም የለውም፣ እንሆ አየነው፣ ደም ግባት የለውም፣ ውበትም የለውም፣ መልክም፣ የተናቀ ከሰው ልጆችም ሁሉ የተዋረደ የተገረፈ ሰው በመከራም መከራም የተቀበለ ነው። ፊቱን መልሶ አላቃለሉት፣ አላከበሩትም እርሱ ግን በእውነት ደዊያችን ተቀበለ፣ ማማችን ተሸከመ። ስለ እኛም ታመመ፣ እኛ እንደ ታመምንም እንደ ተገረፍን ቆጠረ። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችን ታመመ። የሰላማችን ተግሳጽን በእርሱ ዘንድ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎችም ተቅበዘበዝን ጠፋን፣ ከእኛ እያንዳንዱም ወደ ገዛ መንገዱ ማዘነበለ፣ እግዚአብሔር ስለ ኃጢአታችንም ለሞት አሳልፎ ሰጣው። እርሱ ግን በመከራ ጊዜ አፉንም አልከፈተም። እንደ በግም ወደሚታረድም ተነዳ የበግ ጠቦትም በሸላቾች ፊትም ዝም እንደሚልም እንዲሁም አፉንም አልከፈተም። በውርደቱም ፍርድን ተወገደ። ሕይወቱም ከምድር ተወግዷልና ልደቱን ማን ይነግረናል? ስለ ሕዝቡ ኃጢአትም ለሞት ደረሰ። ክፎችም ስለ መቃብር ባለጸጎችም ስለ ሞትም እሰጣለሁ እግዚአብሔርም ክፎችም ስለመቃብር ባለጸጎችም ስለሞትም እሰጣለሁ አለው። ኃጢአትም አላደረገም ከአፉ ማሰትም አልተናገረም። እግዚአብሔር ከግረፋቱ ያነጻው ዘንድም ፈቀደ። ስለ ኃጢአታችን መስዋዕትን ብታቀርቡም ሰውነታችሁ ረዥም እድሜም ያለው ዘርም ታያለች። እግዚአብሔርም ከሰውነቱ ህማምንም ያረቀለት ዘንድም ይወዳል። ብርሃንም ያሳየዋል፣ በጥበብም ይለየዋል ጽድቅና ለበጎ ነገርም የሚገዛ ጻድቅ ያጸድቀዋል። የብዙዎችንም ኃጢአታቸውንም እርሱ ይደመስሳል። ስለዚህም እርሱ ብዙዎችን ይወርሳል፣ ከሀያላን ጋር መርኮን ይካፈላል። ነፍሱንም ለሞት አሳልፎ ሰጥቷልና ከአመፀኞቹም ጋር ተቆጠረ ተቆጥሯልና። እርሱ ግን የብዙዎችንም ኃጢአታቸውንም ተሸከመ፣ ስለ ኃጢአታችንም ተሰጠ። የዮሐንስ ወንጌል ምዕራፍ 19 ከቁጥር አስራ ሰባት እስከ ቁጥር 22። ከዚህም በኋላ ሊሰቅሉትም አሳልፎ ሰጣቸው። ጌታችን ኢየሱስንም ተቀብለው ወሰዱት። በመስቀሉም ተሸክመው በዕብራይስጥ ጎለጎልታ ወደምትባለው ቅራኒዮም ወደምትባለው ቦታ ወጣ በዚህም በዚህም ሰቀሉት። ከእርሱ ጋርም አንድ በቀኝ አንድም በግራው አድርገውም ሌሎችንም ሁለት ወንበዴዎችንም ሰቀሉ፣ ኢየሱስን በመካከላቸው ሰቀሉ። ጲላጦስም ጽሑፈትም ጽሑፍን በመስቀሉ ላይ ማኖረ። ጽሑፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። አይሁድም እችን ጽሑፍም ያነብቧትም ብዙዎችም ነበሩ። ጌታችን ኢየሱስም የተሰቀለበትን ቦታ ለከተማይቱ ቅርብ ነበረና ጽሑፍቱንም፣ የተጻፈው በዕብራይስጥ፣ በሮማይስጥ እና በግሪክ ነበረ። ሊቃነ ካህናቱም ጵላጦስን አሉት እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለን አትጻፍ። ጵላጦስም የጻፈውን የጻፍኩትን ጻፍኩኝ ብሎ መለሰላቸው። ጭፍሮቹም ጌታችን ኢየሱስን በሰቀሉትም ጊዜ ልብሶቹንም ወሰዱ ከጭፍሮችም ለእያንዳንዱ አራት ክፍልም አድርገው መደቡ። ቀሚሱንም ወሰዱ። ቀሚሱም ከላይ ጀምሮ ከላይ ጀምሮ የተሰራ የተሰራ ስራ ወጥ እንጂ የተሰፋ አልነበረም። እርሱ በራሳቸው መጣ ተጣጣሉና ለደረሰው ይድረሰው እንጂ አንቀደውም ተባባሉ። ይህም ልብስም ልብሶችንም ለራሳቸው ተካፈሉ ቀሚሱንም ላይ እጣም ተጣጣሉ፣ ያለውም የመጽሐፍ ቃልም ይፈጸም ዘንድ ነው። ጭፍሮችም እንዲህ አደረጉ። በጌታችን በኢየሱስ ክርስቶስ መስቀልም አጠገብም እናቱ እናቱ እናትህም እንኋት የቀላዊጦስ ሚስት ማርያምን፣ መግደላዊትን ማርያምን ቁመው ነበረ። ጌታችን ኢየሱስም እናቱን የሚወዳትን ደቀ መዛሙርቱን ቆሞ ባየ ጊዜ ንዋት እናትሃቸው ኋት እንሆ ልጅሽ አላት። ከዚህም በኋላ ደቀ መዛሙርቱም ለእናቷ አለው። ከዚህም ሰዓት ጀምሮ ደቀ መዛሙርቱን ተቀብሎ ወደ ቤቱም ወሰዳት። ከዚህም በኋላ ጌታችን ኢየሱስም ሁሉ እንደ ተፈጸመ ባየ ጊዜ መጻሕፍት ቃልም ይፈጸም ዘንድም ተጠማሁ አለ። በዚያም ኮምጣጤ የሞላበት ማሰሮ ነበረ። እርሱንም ኮምጣጤውንም በሰነፈግም ሞልተውም በሰመዝም ሰንግም ከአፉ አገናኙት ጨመቁት። ጌታችን ኢየሱስ ኮምጣጤውን ቀመሰ። ሁሉም ተፈጸመ አለ። ራሱንም አዘነበለ። ነፍሱንም ሰጠ። አሜን ይሁን። ጌታ ስለ ቃልህ ቃል ባለቤት ሁሉ እግዚአብሔር